አባሎእ አባሎ ይህኛው ግን ደግሞ እ ትልቁ ዋርካ ይባላል። እያችሁ ተዋህዶን በምሳሌ

ጭለ እግዚአብሔር ይመስገን። እከ የበራ የተፈጥሮ ሀብቱ ምንም ያስደንቃል። በጣም ይመስጣል ነገሩ። የእርሶ እውቀትም እኮ ምን ላለም የሚጠርፍ ነው ብዙ ነገር ነው የሚያካፍልኝ እና ዛሬ የመጣውበት ጉዳይ እርስን እንዲ አንድ የኮረኮረኝ እንዲ ልቤን በቃ እንዲ እንዲ ኩርኩል አድርጎ እንዲ በቃ እንዲ ሁሌ የሚጠይቀኝ ነገር አለ እንዲ ተዋህዶ። እኔም የተዋህዶ ተከታይ ነኝ፣ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ሌሎችም ተዋህዶ ሲሉ ሰማቸዋሉ። ተዋህዶ ተዋህዶ በመሆኔ በጣም እኮራለሁ። አይ እንኳንም ኢትዮጵያ ተፈጠሩ የሚሉ ማለት ነው በተዋህዶ ምክንያት እና እንዲሁ ተዋህዶ ማለት ምን ማለት ነው? ሚስጥሩ ውስጡ እንዲሁ ምን ይሆን ብዬ ነው የመጣው፣ አባ። አሁን ልጄ ከከተማ ከባህር ዳር ስተህ ተዋህዶ የምትለው ነገር አንገብግባህ እዚህ በራ ደስ ይመጣል። አዎ፣ በጣም በጣም በጣም። እንግዲህ ልጄ እውነትም ያንገብግባ። አዎ፣ ተዋህዶ እኮ ብርቅዬ ነው። ተዋህዶ እኮ ሚስጥር ነው፣ የተደበቀባቸው ሚስጥር ነው። ሁኔታ ተዋህዶ እኮ የከበረ ሀብት ነው። በተዋህዶ ከበረ ይላል ጻ ተዋህዶ ከበረ ሀብት እኮ ጸጋ ነው። ሰው ተዋህዶ ተለሎ ምን ክብረት ሊኖር ይችላል? እንዴት ሊከበር ይችላል? እና ተዋህዶ ዚ ድረስ ካመጣ እኔም ታሪኩ ነገር ያለ ልጅ እና ተዋህዶ ልጄ ተዋህዶ ማለት ፍቅር ማለት ፍቅር ነው። ሰው ተዋህዶን ከፍቅር ለይቶ ያየዋል መሰለኝ። በቤተ ክርስቲያን ሲወስደው ተዋህዶ ሲባል ሌላ ነገር እየመሰለው ይመስለኛል። ልጄ ፍቅር ነው ተዋህዶ ፍቅር ነው ተዋህዶ ተለለ ፍቅር ፍቅር፣ ተለለ ተዋህዶ የሚባል ነገር የሌለ፣ በኩሩ ፍቅር ነው የተዋህዶ በኩሩ ፍቅር ነው። ልጅዋ ዋናው አንኳር ጉዳይ፣ ዋናው ምሰሶ ፍቅር ነው እያሉ ይነዋል። አሁን ፍቅር ከሌለ ምን ተዋህዶ አለ? ተዋህዶ ተለለ ምን ፍቅር አይኖርም። ወንድማማች ናቸው መንታ፣ የአንዲት እናት ልጆች ብለህ ያዛቸው። በአንዲት ዘር የሚፈለፈሉ የአንዲት ዘር ልጆች ብለህ ያዛቸው። አንዲት ዘር፣ አንዲት የዘራት ባቄላ ብዙ ታፈራለች አይደል? ብዙ ታፈራለች። ተዋህዶ ፍቅር ማለት ናቸው እና ተዋህዶ ማለት ፍቅር ማለት ነው። ፍቅር ከሌለ ተዋህዶ የለም ሲባል ሳልሰማህም እንዲያው ሰተዋህዶ ሲዘመር ሲነገር ሲማረጭ ሳልሰማ ብዙ ሙገሳዎች አሉ፣ ዝማሪዎች አሉ። በጣም ስለተዋህዶ ትልቅ ነገር እኮ ነው። እና እንኳን ኮራህበት እንኳን ኢትዮጵያዊም ሆንህ እንኳን ተዋህዶ ልጅም ሆንህ። ከዚህ የተረፈ ሀብት ያስፈልጋል ልጅ ተዋህዶ እኮ ትልቅ ሀብት ነው ልጅ። እና የተዋህዶ ልጅ በመሆንህ እንኳን ከበርህልኝ፣ እንኳን መጠጠየከኝ። አባቶቻችን ዘምረዋል እኮ ዘምረዋል። ሃይማኖት አንዲት ናት፣ የውም ተዋህዶ። ሃይማኖት አንዲት ናት፣ የውም ተዋህዶ እመኑባት እንዳትቀሩ ባዶ እመኑባት እንዳትቀሩ ባዶ እመኑባት እንዳትቀሩ ባዶ ሃይማኖት አንዲት ናት፣ ሃይማኖት አንዲት ናት፣ የውም ተዋህዶ የውም ተዋህዶ እመኑባት እንዳትቀሩ ባዶ እመኑባት እንዳት ቀሩ ባዶ እያሉ አባቶቻችን በየጫካው በየዋሻው የሚዘምሩ ለጨዋታ አይደለም። ሃይማኖት አንዲት ናት፣ ይኸውም ተዋህዶ፣ ይኸውም ተዋህዶ። ያ ተዋህዶ፣ ተዋህዶ የሚለው ፍቅር ነው። ፍቅር ያጠቃል ሰው ከፍጥረቱ ጋር የተዋህደ አድርጎ እግዚአብሔር የፈጠረው የፈጠረ። አባ በጣም እንዲሁ፣ አንዳንዶች ፍቅር ሳይኖራቸው ተዋህዶ፣ ተዋህዶ የመረቱ ተከታይ ነኝ ይላሉ። ተዋህዶም በተዋህዶም መኮራለሁ ይላሉ። እንዲሁ እርሶ ደግሞ አሁን ሲነግሩኝ ፍቅር ከሌለ ተዋህዶ የለም እያሉ ነበር። እና እንዴት ነው ግን ፍቅርን ከተዋህዶ ጋር ፍቅር የሌላቸውንስ እንዴት ነው ተዋህዶ አለኝ የሚሉት እንዴት ይታያል? ያ እንግዲህ ሰው ፍቅር ሳይኖረው ተዋህዶ አለኝ፣ ተዋህዶ ሳይኖረው ፍቅር አለኝ እንዴት ይባላል? ሰው ሲፈጠር እኮ በተዋህዶ የተፈጠረ እግዚአብሔር አዳምን ሲፈጥሩ ና ሔዋንን ሲፈጥር ምንድን ነው ያደረገ? መጀመሪያ ከመፍጠሩ በፊት ፍጥረታቱን የፈጠረው አጠቃላይ እሱ የመጨረሻ ነው። ለምን ከመጣ በኋላ እንዳይቸግረው፣ የሁሉ ነገር መሰረቱ ተፈጥሮ ነው። አዳም መጦ ሌላ ነገር እንዳይጠይቅ ተፈጥሮን መጀመሪያ ፈጥሮለት፣ ከዛን በኋላ አዳምና አመጠው የሚጠይቀው ነገር እንዳይኖር ከዛን ከሁሉ ጋር አዋሃደው። ሰው እጽዋት ነው፣ ሰው እንስሳት ነው፣ ሰው ራሱ ሰው ነው፣ ሰው ራሱ መለኮት ነው። መለኮት ነው ከእግዚአብሔር ጋር ቢተዋሃደ ነዋ። አፈሩ ቆነጠረ አወከው፣ ከወዙ ከውኸውም በወዙና በውሃውም አፈሩን አወካ ንፋሱን እስትንፋሱንም አመጣ እፍም አለበት ከመለኮት የሆነውን መለኮት የሆነውን ሰዓትም ሰጠው ሰው እንዲሁኖ ተፈጠር ይላል ከዛን በኋላ ጨለማ ብርሃኑ ሁሉ ተዋህዶ ነው ለሱ ለምን በጨለማ ሰው ይተኛል ጨለማን ቀላል ይመስላል ሰው በጨለማ እንቅልፍ ይመጣዋል ይተኛል በጨለማ ተተኛ ደግሞ ጨለማ ከተኝቶ የሰው ልጅ ተኝቶ የሚያንኮራፋበት ምክንያትና የሚተኛበት ምክንያት ዝም ብሎ ለመተኛት አይደለም። የሰው ልጅ ሁልጊዜ የሚታደስ በጨለማ ነው። የሰው ልጅ አይኖር ነበር ተሎ ነበር የሚሞተው ህይወቱ የሚያልፈው። ግን በየማታ ማታ ሁልጊዜ ግዜ ይታደሳል። አዲስ እንደገና ሕፃን ይሆናል። እግዚአብሔር ያድሷል፣ በእንቅልፍ አማካኘት ያድሷል። ሰውነቱ ይለመልማል። እንደገና ነገ ማላ ተነስቶ ጠንከር ብሎ ተነስተው ጠርጠም ብሎ ይነሳል። በብርሃን ይሰራል፣ በጨለማ ያርፋል። በዚህ መንገድ ነው እንደዚህ የሆነ የሚቀጥል ተጨለማ ጋር ያለ ነው ወዴት ጨለማን ጨለማን እንኳ ብርሃንስ አይጠየቅም ተጽዋቱ ጋር ጽዋት ከኛ ጋር ልብሳችን ነው ጌጣችን ነው ቤታችን ነው መጠለያችን ነው መኝታችን ነው እንመገባለን ሰው ራሱ ሲጀመር ጽዋት ነው እንስሳቶች ጽዋቱን ቅጠሉን ይበላሉ ወተት ይሰጡታል ስጋውን ይሰጡታል ተመልሶ ይህ ሰው ምንድነው የሚሆን ጽዋት ነው ማለት ነው እንስሳቶች ጽዋት ነው በልተው የሚያድጉት እጽዋት ነው በልቶ የሚኖሩት። እጽዋት እየበሉ ወተት ተመግቦ ነው ወተትም ስጋ የሚገኘው። አሁን ስጋ ዝም ብሎ ስጋ ሆኖ ይገኝ? ጽዋቱን በልቶ ነው ስጋና ወተት የሚገኝ። ሰው ስለዚህ ምን ሆነ ማለት ነው? ጽዋት ነው ማለት ነው። እጽዋቱን ይበላል። ደግሞ በወተት ደሞ በጽዋቱ አማካኝ ያገኛል። ስጋ ያገኛል። ወተት ያገኛል። ሰው እጽዋት ነው ማለት ነው። ሰው ራሱ አፈር ነው ማለት ነው። ሰው እሳት ነው ማለት ነው። ሰው ውሃ ነው ማለት ነው። ሰው ብርሃን ነው ማለት ነው። ሰው ጨለማ ነው ማለት ነው። የጨለማ ማሻራ አለበት የሚባለው ተኝቶ የሚታደስበት ስለሆነ ሰው ከሁሉም ጋር የተዋሃደ የተገማመደ ነው። ምናለ ልጅ እና ሰው ተዋህዶ የተፈጠረ እንደዚህ ተዋህዶ ተፈጥሮ ሳለ አዳምና ሔዋን አትብሉ የተባለችውን በለስ በልተው ነገሮ ዛ ተቋርጦ እስከ አምስት ሺህ አምስት መቶ ዘመን የእግዚአብሔርና የሰው ውህደት በዛ ላይ ቆመ። ከዛን በኋላ ከተዋህዶ ፍቅር ይቀድማን ያሉ የቅድሙ እግዚአብሔር ከመዋሃዶ በፊት ፍቅርን ከላይ ከሰማይ ከሰባቱ ሰማይ ከላይ ከመንበሩ ሆኖ ዝቅ ብሎ አየው ሰውን ለ5500 ዘመን የተቋረጠው እድሉን ተስፈውን ሊሰጠው እንደገና ምን ማድረግ አለበት? መውደድ አለበት፣ ማፍቀር አለበት። ከመዋሃድ በፊት ማፍቀር መውደድ አለበት። ፍቅር ይቀድማል፣ ፍቅር ይቀድማል። አየና አንድያ ልጁን ትክለሉ፣ አንደኛ ልጁን ወልድን፣ ክርስቶስን ወደ ምድር ልኮ እንደሰው ሊያደርገው አሰበ። ማለት መንበሩ ሳይወልድ ክርስቶስም ወልድም በአጭር ቁመት በጠባብ ደረት ከድንግል ማርያም ከእናታችን ከመቤታችን ካዛኝቱ ተጸንሶ ተወለደ። ሰውም ሆነ እንደ ሰውም ተመላለሰ፣ ሄደ፣ መጣ፣ ያለ ኃጢአት በቀር እንደ ሰው ሰው የሚያደርገው ሁሉ አደረገ ይላል። ስለዚህ ፍቅር ከተዋሃዶ ይቀድማል። ባይወደን ኖሮ እግዚአብሔር ከእኛ ጋር እንዴት ሊዋሃድ ይችላል? እጽዋቶችኛን ባይወዱ እንዴት ይዋጡናል? እንስሳቶችኛ ጋር ምን ግንኙነት አላቸው ባይዋሃዱ? ገብተውስ ብንበላሽ ብንመላሹ ቢያመልስ ያመን ነበር፣ ግን ያቃጥለን ነበር አይደል? አሁን አይደለም። እነሱን ነው የምንመገቡኛ። ስንበላቸው እንለሰልሳለን። ሄዳችን ደግሞ ይጠግባል፣ እንደሰታለን። ስለዚህ አጠቃላይ የሰው ልጅ ውህደት ነው፣ የተዋሃደ ፍጥረት ነው። ተዋሃዶ ደግሞ ፍቅር ነው። ለዚያ ነው ተዋሃዶ ተሁሉ የከበረ ነው የተባለ በተዋሃዶ የከበረች በፍቅር ነው የከበረሽ። ራሷ ተዋህዶ በፍቅር ነው የከበረችው። ብቻዋን አትከብርም። በጣም አመሰግናለሁ። እግዚአብሔር ያክብርልህ አባ። በጣም ብዙ ነገር ነው የሰጡኝ። በጣም ብዙ ነገር ታደርጋለህ። ሚስጥሩን ፍትፍት አድርገው ነው ያስረዱኝ። እንዲያው ተዋህዶ ምን ማለት ነው የሚለውን በጣም አስረዱኝ። ግን እስኪ ተዋህዶ ምን ይመስላል? ተዋህዶ ምን ይመስላል? እንዴ፣ ተዋህዶ ምን ይመስላል? ምን ይመስላል ተዋህዶ? ተዋህዶ ተዋህዶ ፍቅርን ይመስላል ፍቅርን ይመስላል። ፍቅር ደግሞ ምን ይመስላል ከተባለ ፍቅር ደግሞ ወተትን ይመስላል። ወተትን ይመስል ፍቅር እንዴት ሆኖ ከተባለ እንስሳቱ አሁን የሰው ልጅ ተፋቅሮ ባይዋሃድ አይጸነስ ሰው አይወለድም። እንስሳቶች ደግሞ ባይዋደዱ፣ ባይንጠላጠሉ፣ ባይጸንሱ አይወልዱም። ስጋም ወተትም አይገኝም። ስለዚህ ተዋህዶ ፍቅር ነው ይመስላል። ፍቅር ደግሞ ወተትን ይመስላል። ወተትን ይመስላል ራሱ ተዋህዶ ደግሞ አንተናኔን ይመስላል። አንተናኔን ይመስላል አንተናኔ የተገኘን በተዋህዶ ነው። የእኛ እናትና አባት ፍቅርን አስቀደሙ፣ ከዛ ተዋሃዱ፣ አንተናኔን ወለዱ። እንደዚህ ነው ልጄ ተዋህዶ ግን የሚመስለው ልጄ። እና ተዋህዶ ጥልቅ ነገር ነው። ተዋህዶ መውቅ ያስፈልጋል ማለት ነው ፍቅር ወተትን ከመሰለ ወይም ወተት ፍቅርን ከመሰለ፣ እንዲ ተዋህዶስ ምን ይመስላል? ተዋህዶ ደግሞ ምን ይመስላል? ተዋህዶ የሚመስለው ነው የፈለግከው። አዎ ናበል ተዋህዶ ምን ይመስላል የሚለው ያሳይ በተግባር ናለች። ፍቅርም ወተትን ይመስላል፣ ተዋህዶ ደግሞ

በተግባርም እንዲሁ ሊያሳይኝ ነው። እንዲሁ ግርም አልመጣሁም እን እን ለብዙዎች አንዳንዱ ሰው ተዋህዶ አለኝ ይላል። ተዋህዶ ያለ ፍቅር ይሰራል? ፍቅር ከሌለ ምን ተዋህዶ አለ? ለግጋ ተዋህዶና ፍቅር የአንዲት እናት ልጆች መንታዎች ሁነው በአድማት ያሉና የተወለዱ ደግሞ የሚያደጉ ሆኖ ቢያስባቸው ይሻላል። ሰው እንደዛ ካልሆነ እምነት አለኝ። ኦርቶዶክስ ነኝ ተዋህዶ ነኝ የሚለው ያለ ፍቅር አይሰራም። ከንቱነት ነው፣ ከንቱነት ነው። ልጅ አይ ነው፣ አሁን ነው። ተዋህዶ ይመስልሀል እያለ መጣህ ተዋህዶ ይሄን ይመስልሀል ልጄ ተዋህዶ ይሄን ይመስልሀል ልጄ እና እነዚህ ዛፎች ይህ ዛፍና ይህ ዛፍ አንድ አይነት ነው መልኩ ልጄ እየው እስኪ ተዋህዶን ከእንግዲህ ተዋህዶን ሰው በእጽዋት መማር አለበት

ፀንሶ ፀናንሶ ፀንሶ ፀናንሶ ሸርቦ ተሸራርቦ ተፈቃቅሮ ተንበርብሮ ተፈቃቅሮ እንደዚህ ያኖርዋል። ታዲያ ባእጽዋቶችም እንዲህ ተዋህዶ ሲኖሩ ተፈቃቅሮ አንዱ ከአንዱ ሳይጎዳጋ ው አንዱ የአንዱ እንትን ሳይወጣው ው እኩል ሁለቶችም በኩል በደህና ሆኖ ው እየኖሩ ነው።

ተሽረብርቦ ተሸርቦ ተጸንሶ ተላልሶ ተዋውሶ ተልወስውሶ ተፋቅሮ ተፈቃቅሮ ተንበርብሮ ተግመርምሮ እየተባለ የሚባል ለዚህ ነው ልጄ ይኸውልኝ ነው። ስለዚህ እንደዚህ ነው ተዋህዶ የሚባለው። ይህ የሚመስል የውል ድንበር የላቸውም። አንዱ ከአንዱ ይበልጣል፣ አንዱ ከአንዱ አይበልጥም አንዱ ከአንዱ አይበልጥ። ወደ ምን ነው በፍቅር የሚኖሩት በፍቅር ነው። እና ሰው ልጅ በፍቅር እንደዚህ ሆኖ ተዋህዶ እና ተግመድምዶ ተዋህዶ ተዝመድምዶ መኖር አለበት። ተሸርቦ ተሽረብርቦ መኖር አለበት። ተለውሶ ተልወስውሶ ተላልሶ ተዋውሶ ነው የሰው ልጅ ያለው ውህደቱ ማወቅ አለበት። ሰው ደግሞ ከዕጽዋት በተሻለ ከሁሉ ጋር የተዋሃደ መሆኑን ነው። አባሎና ዋርካ ይገናኝ። ይህ ባለ ደም ነው ወይ ደም አለው? አሁን በድንጋይ ቢመቱት ደም ይወጣዋል። ይህኛው ደግሞ ደረቅ ነው ምንም የሌለው ነው። ምን አገናኛቸው እሺ፣ አይዘማመቱ፣ አይገናኙ። ይህ ባለልጥ ነው፣ ይህ ልጥ የለው ምን አገናኛቸው? ግንስ መዋሃድ ካለበት ማዲያስቀር ጌታ እግዚአብሔርም ሲዋሃድ ክርስቶስን ከሰው ጋር የተዋህደው እንደዚህ ነው። ውህደት ማለት እንግዲህ ነው እንደዚህ ነው ካስማ ክርስቶስና እኛ፣ የኦርቶዶክስና ፍቅር፣ ሰውና እግዚአብሔር፣ ሰውና መልአክ፣ እጽዋትና ሰው፣ ሰውና እንስሳት፣ ሰውና ፍጥረታቱ ልክ እንደዚህ የተዋሃደ ማንም ሊለያያቸው የማይችል መሆኑን አውቆ መረዳት ያስፈልጋል። በጣም ግሩም አስገራሚ፣ ለዓለምም እስከ ወዲያኛው ድረስ የሚረጭ በጣም አስተማሪ የሆነ ከእንትኑም ከትምህርቱ ምን ማለት ነው ከሚለው በተግባር መጡ ሲያሳይ በጣም በጣም የአባ የሱ ነገር ነው።